እና አንድ እንትን ደሞ ሰጣለሁ። ላይክ ከአምስት ወር ነው ከስድስት ወር በፊት አልወዳትም ብለህ ነበር። እኔ ቤት ብልላ ያም ቪዲዮን አምጣልኝ፣ አልወዳትም ያልኩበትን ቪዲዮ አምጣልኝ። ሊያሸው አልልሽም፣ ማርያምን በቃ ካሁን በኋላ ሊያሸው አልልሽ እናተጡታል ሊያሸው አልን ጎርጓሪ ሾ ብሮ ፋ ወር ጋር ይሸውልሻል። ይ አባቴ ምን ደፍኖት ነው እንደዚህ ጎርኩረሽ፣ ልቡን አጠፋሽለት እኮ ማርያምን። ይጉግርም እንደኔ በቃ ኮንፊውስድ የሆነ ሰው አለ፣ ግን የላይሁን ሪከርድ አይቶ ኮንፊውስድ የሆነ ሰው አለ። ሚሰርጁን ተውርዳ እንደኔ ማርያምን ላይክ ላይሁን አይቶ ኮንፊውስድ የሆነ ሰው አለ። እኔ በቃ በምን ድ በስሚንቶ ነው እየነደቋት ያልኩት። አሁን ቤት መንደቅ እንታይ ዝበሃልታ ትግርኛ ዘለኹም ጻሓፍሉ መንደቅ ማለት በስሚንቶና በብሎኬት አርገ ሚነደቀ ማለት በዛኔ የተነደቀው በምን ተዙግ ትባት ነው እንደዚህ የምትኮረኩሮ ያልኩት። አንቺ ደሞ ሆነ ስለ ላይፍ ስለ ሰው ስለበሰው ፍቅር ላይ ፊንገር ሸው ጎርጓሪ ሸው በሏት፣ ፊንገር ሸው አብረው እና ትልቅ ሴት ይወድማለሽ። የት ሀገር እንደምትኖር ያለ ግን እኔ ልንገራችሁ፣ ማርያም ለምንድን ነው አረቤቶችን የማትፈቱኝ? ለምንድን ነው አረቤቶችን የማትፈቱኝ እስካሁን እየሰደባችሁኝ ያላችሁት? እኔ ማርያም ከሀያ አመት በላይ በሀያ አመት የምትበልጡኛቸው ከሀያ አመት በታች የሰደበኝ አይቻላል። ለምንድን ነው ችግራችን ምንድን ነው ማርያም እንዴ ሴቶች ሴቶች ትሶኪ አዘት ቴክ ሰው ማለት ሴቶች ሴቶች ትሶኪ ወንዶች ምን ምን ነው ጎዳቸው ሚስቶቻችሁ እንዳልቀማላችሁ ነው ወይ ልጆቻችሁ እንዳልወስደላችሁ ነው ምንድን ነው ችግራችሁ ችግራችሁ ምንድን ነው ምን ይሄ ማወቅ ማወቅ እፈልጋለሁ ማርያም ነው እና አንዳንድ ጊዜ ተናገርሽ አታናግሪ። ኩንሊያ ኦኬ ሶሪ ኩንሊያ። ወይኔ ኩንሊያ አይ ሀቭ ሪስፔክት ፎር ዩ ኩንሊያ። ላንች አይደለም ሊያ ሸው፣ ሊያ ኖ ፊንገር ሸው ላንች ነው ፊንገር ሸው ጎርጓሪ ሸው። እና ችግርሽ ምንድን ነው እቴቴ? ችግርሽ ምንድን ነው? እዚህ ዩሮፕ ውስጥ የምትኖር ያለሽው አረጊቷ ሴትዮ ፈረንሳይ ነው ምናምን ትኖሪ፣ ችግርሽ ምንድን ነው ከእኔ ጋር አንድ ሽማግሌ ደግሞ አለ አሜሪካ ነው ምናምን፣ ፀጉሬን ፀጉር እዚህ ጋር ነው የደረሰው። ችግር ምንድን ነው አልተክንያ? አሮቢቶቹ አሮቢቶቹ ችግራችሁ ምንድን ነው? ንስሐ በምግቢያቸው እድሜ ከኔ ጋር የምትጨቃጨቁት ምንድን ነው ችግራችሁ? በእናንተ እድሜ ሰው ይቀርባል፣ ይሰግዳል፣ ቤተክርስቲያን ይገባል። እናንተ ቁጭ ብላችሁ ከኔ ጋር ትሳደባላችሁ። ችግራችሁ ምንድን ነው? ቅናት የሚባለው ኩኩያ ሲሆን ነው መጥቃት። ኦፍኮርስ ኩኩያ ትቀናለህ ምንም ችግር የለውም። እነዚህ የት አግኝቻቸው፣ አባቴ ይወዱኛል እኮ ብስነ ስርዓት እንዴ ብስነ ስርዓት ቆኖ የሚወዱ ራ አንዳንዶቻችሁ ስወላችሁ ድራችሁ ነበር። አሁን በዚህ ዘመን እንዳይደፍርክ ተጠንቀቅ። እንዳንተ መሰለህ በየሄድክበት እንትን ማረገው ከዛ ደግሞ ሁለት ልት ያድርግህ ምናምን። ይሄ ነገር በጣም እየበዛ ነው አሁን። እናንተ ሁለት ልት ሁለት ጆሮ ጌጥ ምናምን ምናምን ስለበዛችሁን አድርግ የመጣሁት እንጂ ትቸው ትቸው ነበር። ጆሮ ጌጥ አላደረገም ከአሁኑ በኋላ ምናምን ይላል። ለእናንተ ብዬ ነው። እኔ የፈለገውን ምንም አይመለከተኝም። ምን አገባኝ? ስለ ሌሎቹ እንደዚህ ይገኛቸው፣ እዚ አይገባኝም። የራሳቸው ህይወት አላቸው። ምን አገባኝ? የራስህ ህይወት አለኝ። እዚህ ያለ ህዝብ ለምን ስት ፈልጉ? ለምን ክርስቲያን አትሆንም? ለምን ሙስሊም አትሆንም? ለምን ጴንጤ አትሆንም? ምን አገባኝ? ምን አገባችሁ ስለኛ ህይወት ስለኔ ብሎ ስለ እራሴ ህይወት ለእኔ ነው የሚመለከተው፣ ለማንም ሰው አይመለከትም። ስለ እናንተ ህይወት ደግሞ ለራሳቸው ነው የሚመለከታቸው። በእናንተ ህይወት ላይ ገብቼ